አሁን ሮዚ ምና የምትባላ ከዩቲ ጋር የምትሰራው ልጅ አሁን አይታችኋታል። ስታወራ እምባዬ ነው የመጣው። በቃ ቅቶኝ ነው አለች፣ ድዋ አድርጉልኝ፣ እንጀራዬ ነው አለች። እንጀራዬ ነው እናቴን ማስተዳድረው ማስተዳደረው በዚህ ነው እሺ ለእሷ አስባችኋታል? እንጀራዬ ነው አለቻችሁ አይደለ? ለምንድነው እንደው የሆነ ነገር አድርጋችሁ የሆነ ነገር ከፍታችሁ ከዛ ስራ እንድትወጣ ማታደርጓት ከምትሰድቧት? ከመሰድቧት የለኝም እንጀራ የለኝም ጨፍሬ ነው የማገኘው አለች። ይች ልጅ እናቴ የማስተዳድርበት ነው አለች። ያለዛ ተራባለች፣ ተጠማለች፣ እናትና አባቷ እናቷን መርዳት አትችልም። ይሄን አንደርስታን ካደረገን እኛ የሆነ ነገር ለምን አናደርግላት? ትክክለኛ ከሆነ ለምን ከዛ ምን አለች? ሂጃቡንም ማድረግ ፈልገው ነበረ ዲኔንም ወዳለው። አሁን ዩቲ የምትባል ልጅ አለች፣ ቲክቶክ ላይ እንትን የምትል ልጅ። ስራዋ ትክክል አይደለም፣ ግን ትክክል አይደለም ብለ እሷ ምትሰድባት ስድብ የአንተ ትክክል ነው? ለምን ትሰድባት? አለ ውጪ ከኢስላም ውጪ? እዛው ካፊሮች ጋር የምትቀላቀል ሆት፣ እኛ ከክርስቲያኖች ሰዎችን እየጠራን ከዚህ ከሙስሊሙ ጋር ውጪና ጀሀነም ግዩ ይባላል። አላን አንፈራም። እሷ እኮ ካደረገችም ሀራም ነው ያደረገችው። ብታደርግ የኩፍር ነገር አላደረገችም፣ የኩፍር ቃል አልተናገረችም፣ የሽርክ ውስጥ አልገባችም። እንዴት ደፍረን ነው አንድ ሙስሊምን ሂድና እዛው ተቀላቀል ይሻልል? ምንድለው? ኢጃባ አላደረገችም። ኢጃባ የምታወልቅ ብደንስ ምን ብትል እኮ ሀራም ነው ለሷ እህትን ላኢላሀ ኢለላህ የምትለዋን እህትህን ለገሃንም እንድትማገድ ይሄ ከነፍስያ ነው ላላ ተብሎ ይደረጋል ብዬ አላምንበትም። ስድብ ደንበኛ ስድብ፣ ወላይ በጣም ነው የሚያስፈራው። መክራችሁ ዘክራችሁ ካመጣችሁ ትክክል አይደለችም፣ ፈሳድ እያሰራጨች ነው፣ አዎ እውነት ነው፣ ሀራም ነገር ነው የምታደርጋቸው ነገሮች፣ ዲንን እያሰለበች ነው፣ አዎ። እና በስድብ ነው የምትመልሳት ከመቼ ጀምሮ ነው ስድብ መከበር ምክር የሆነው? አረ የምትሳደቡት ስድብ እኮ በጣም ነው የሚዘገን ነው በጣም ነው እኮ የሚያስፈራው እኮ የሚያስደነግጠው አንድ ሙስሊም ነው ወይ ነው የምትሉት? ድድ ማስጫ ያለ ዱርዬ እንኳን እንደዛ አይሳደብም አይናገርም። እንዴ ከመቼ ጀምሮ ነው ስድብ ምክር የሆነው? ነው ማንንም አያየንም ነው በቃ፣ እንደፈለገን እንጽፋለን ነው። እና መስተካከል አለብን። ወላሂ እናስተካክል። ያለን ማለት ነው የሰው አቅ ነው ደግሞ ስድብ ጥሩ አይደለም። አላ የቅያማ ቀን እንዳይጠይቀን። የክርስትና ስም ማን ነው? አላቀውም ነው ምለው እና በቃንት የክርስትና ስም ማን ነው ሲባል አንድ ኦርቶዶክስ የነበረ ሰው ዮናስ ሊል ይችላል። እኔ አስታውሳለሁ ኦኒሰስ እና ፕሮቴስታንት ይከራከራሉ። ጥምቀት በኢየሱስ ስም ነው ወይስ በስላሴ ስም ነው እያሉ ሲከራከሩ አንዱ በጣም የሚገርም ነው፣ የሚገርም እውቀት ነው ያላቸዋለ ኦርቶዶክስ ነው መጥ አንተ በማን ስም ነው የተጠመቅከው? ይሉታል። በሚካኤል ስም አለ። እንግዲህ ኦርቶዶክስ ነው አስቡት። በሚካኤል ስም አለ። እና ኦርቶዶክስ አይደለም በሚካኤል ስም ስላለ ጥምቀት በኢየሱስ በሚካኤል ስም የሚጠመቅ ሰው አለ። የለም፣ የሚጠመቀው ሰው በስላሴ ስም ነው። ኦርቶዶክስ የሚጠመቀው ግን ያ ልጅ አለማወቁ ነው። አለማወቁ ግን ኦርቶዶክስ አልነበረም ማለት አይደለም። እንደ አይነት የህፃን ስራ ባሰሩ ጥሩ ነው። የምር ለመናገር አጀንዳ ሲጠርርባችሁ እኛ ጋር አትምጡ። እስቲ የራሳችሁ እንችላችሁ አስተምሩ። የራሳችሁን ትምህርት እንኳን እስቲ በስነ ስርዓት እንኳን አስተምሩ። ኮምፓራቲቭ ሬሊጅን ይቅርባችሁ። አይሆናቸውም። ስድብ ነው ለእናንተ ኮምፓራቲቭ ሬሊጅን የሚመስላችሁ። ስለዚህ አጀንዳ ሲጠርርባችሁ እኛ ጋር አትምጡ። የራሳቸውን ትምህርት አሁን ምንድን ነው እያደረጋችሁ ያላችሁት? ዲፌንሲቭ ነው ሜንታሊቲ ያለ የመከላከል ውስጥ ነው የገባችሁት። ማጥቃት ውስጥ የለባችሁት። እኛ ማጥቃት ውስጥ ነው ያለ ነው። ኢቨን ሙስሊሙን ከማጠናከርም አልፈን ሙስሊም ያልሆኑ ሰዎችን ወደ ኢስላም እየጠራን እያጠናከርን ያለ ነው። እናንተ ግን ምን እያደረጋችሁ እየተከላከላችሁ ነው ያላችሁት። የሚሄዱ ሰዎች ወደ ከክርስትና ወደ እስልምና የሚመጡ ሰዎችን እንዴት አጠልሽተ ነው፣ እስልምና መጥፎ ነው፣ ጭራቅ አድርገን ስለ ነው፣ እንዴት አድርገን እናስቀራለን የሚል አጀንዳ ነው ያዛችሁት። አያዋጣም። አትችሉትም እራሱ ማለት ነው። በተቻለ አቅም እኛ እዚህ ሙስሊሞች ያለ ነው፣ ክፍተት መሃል ላይ መፍጠር የለብንም። ስራ መስራት ከተስማማን ከተግባባን አብረን እንሰራለን፣ ካልተግባባን ደግሞ ግዴታ አይደለም አብሮ መስራት። አንደኛው አንደኛውን አይጎንትለው። ስለዚህ እኛ እርስ በእርሳችን አንጎነታተልም። አሁን ጥሩ ነን ያለ ነው አልሐምዱሊላ ማለት ጥሩ ነው ያለው አሁን ሙስሊሙማ ማለት ነው። ስለዚህ አሁን ክፍተት እኛ ጋ አታገኙ ይናፍቃቸዋል በተቻለ አቅም እኛ በምክክር ነው ከዚህ በኋላ የምናምነው። አሚር አለን፣ የራሳችን የንጽጽር የኮምፓራቲቭ ሪሊጅን አሚሮች አሉን፣ ኡስታዞች አሉን የኮምፓራቲቭ ሪሊጅን። በተቻለ አቅም እኛ አንደኛውን አንደኛው እንትን አንልም። በተለይ ደግሞ ሙስሊም ሆኖ ደግሞ አንደኛው ነገር አዋሳች የሚሆን ከዛ ወደዛ ወደ የሚያቀባበል ምናምን ኖ በሏቸው ኖ። እኛ ስራ ላይ ነን አሁን፣ ስራ አለብን ትልቅ ስራ አለብን። የሚሰልሙ ሰዎች ማጠናከር አለብን። ሰዎችን ወደ ኢስላም መጣራት አለብን። ሙስሊም የሆኑ ሰዎችን ደግሞ አዌርነስ ክሬት ማድረግ አለብን። እንደዚህ በስራ በጣም የተወጠረን ሰዎች ነን። ስለዚህ ተራ የሆኑ ነገሮችን ረዛው እዛው እዛው ስራ የለህም እንዴ ስራ ከሌለ ስራ ፍጠር ስራ ግባ ምናምን ብላችሁ አባሩት ማለት ነው። በጣም በርቱ። በጣም ጀግና ጀግና የሆኑ ወንድሞችና እህቶች አሉን አልሐምዱሊላ በጣም የምንኮራባቸው ልጆች ስላሉ አላ ይጨምርላችሁ እንሻላ። አይቲንክ ጥያቄ ከሌላቸው ልውጣ በቃ ማለት ነው። ስለተቋሙ ጥያቄ ካላችሁ ብለሽ ነበር ይጠይቁ ደስ ይለኛል። ገብታችሁ ጠይቁ። እኔም ጥያቄዎች በደንብ ክሊሮ ነው ይሁንልኛል። ቀኑን ሙሉ ብሰማህ ደስ ይለኛል። አቡኪንም እንደዛ በጣም ወዳችሁ ማይ ፌቨሪት ሰዎች አላችሁ። ኦን ቲክቶክ ላይ በእውቀት ደስ ብሎ ፍሎ የምታደረጉ ነሳላ ብዙ ናችሁ። እኔ አላውቃችሁም ነበር ታውቃለህ ኡስታዝዬ እና ፊታችን ይፈካል እናንተን ስናይ አትሊስት ስናያችሁ ራሱ ደስ ይለናል። እውነት እንዳላችሁትም ከንጽጽር ውጭ ሙስሊም ኮሚኒቲ እያጸናችሁ ነው ያላችሁት፣ የሚመጡትንም እያስተማራችሁ ማለት ዱኝ ላራፍቲንግስ በአንዴ ብዙ ቦታ እና ቪዚ ናችሁ። ደስ የሚለው እና ያንን አንድ ቀን እኮ እኔም እኮ ወድቃለሁ ማንኝና ነው። እኔ መጨረሻ ይሄን አላውቀውም እራሱ ባክስ ላይድ የሚባል ነገር አለ። የእኛ ሳሊቬሽን ሲኔርጊያ ነው ሞኖርጊያ አይደለም እንደ ካልቪኒዝም፣ ካልቪኒዝም ጋር ነው ፕሮቴስታንት ካልቪኒዝም ጋር ሳሊቬሽን ሞኖርጊያ ነው። ስለዚህ አንድ ሰው አንድ የዳነ ዋን ሴቭድ ኦሌስ ሴቭድ የሚባለው አንድ ጊዜ የዳነ ሰው ሁሌ ጊዜ ይድናል የሚለው ትምህርት እነሱ ጋር ነው ያለ። እኛ ሳሊቬሽናችን ሲነርጊያ ነው፣ ኮንዲሽናል ሳሊቬሽን ነው። ስለዚህ መጽናት የሚባል ነገር ያስፈልጋል። ዚቃማ የሚባል ነገር ያለ ዚቃማ ለችን ነነጋችን በእኛ እጅ አይደለም። የነገ ማሰብ ማቀድ፣ ተስፋ ማድረግ እና መመኘት ይቻላል። የነገን ግን ማንም ሰው ማወቅ አይችልም። የእኔን መጨረሻ ሳላቅ ሰው ላይ ጀጅ ማድርገው ለምንድን ነው? እኔም እንደዚህ ወደ ሀራም ነገር ስልገባ እችላለሁ እኔም የሆነ ነገር ኢማኔን ሊጎድል ይችላል ብለን ሁላችንም ማሰብ መቻል አለብን። አንድ ብር ያለው ሰው ብር የሌለውን ሰው ብር እየጠየቀ ያስቸግረኛል አይልም። ስላለው ነው የሚሰጠው አይደል? ከመለመን መስጠትን የመሰለ ነገር የለም። እድለኛ ነኝ አላ ሰጥቶኝ እየሰጠው ነው ማለት አለበት እንጂ የሌለው ሰው ስለጠየቀው መማረር የለበትም። በተመሳሳይም እናንተ ጥሩ ከሆናችሁ እናንተ ኢማን ካላችሁ እናንተ እውቀቱ ካላችሁ እናንተ ዲን ላይ ማሻላ ከሆናችሁ ሰላታችሁን በስነስርዓት ሰላተ ፈጅር ላይ ተነስታችሁ ዙህር ላይ ምናምን ሳታጓድሉ ከሰገዳችሁ ማሻላ፣ የማይሰግደውን ሰው አበረታቱት። ይህንን ነው እንትን ብለው እንግዲህ በተቋሙ ደረጃ ያለውን ነገር አውሪ እየተባለች ሌላ ነገር ውስጥ እያስገባች ነው እንጂ ልጅ መስጠትም አልችልበት ምክንያቱም እዚህ ላይቭ ላይ ዲስከሽኑን ብታነሳው ያው ክሩሲፋይ ማድረግ ነው የሚቀራቸው። ለምን አትሸፈንም? ስለ ሂጃቡ ሞር ፎከስ የሚያደርጉት የውጭውን ነገር ነው እና የነገርከኝ ዲፕሊ ያልኩትን ነገር ራሴን እንዳር ማለት ለ ነው። ዋናው ነገር የእነሱ ዛሬ ላይ እውነቱን መግባቱ ነው። እውነቱ ያለ እውቀት ማለት ፍቅር ሲገባቸው የሚመጣውንም ዋጋ ልክፈል ቢሉ እንኳን ሁማችን እንትንላቸዋለሁ ይሄዳለሁ። ፈርደር አንሄድም እኮ ሄደን ሄደን፣ እንዳልከውም የምንተዋቸው ጊዜ ይመጣል። ከቤተሰብ አለያይተናቸው ምናምን የኛ ማድረግ የሌለብንን ነገር ቃላት፣ ፕሮሚሶች ገብተው ምናምን ብትሰራ